ሰላም፣ ሰላም ውድ ተከታዮቼ እንዴት ናችሁ? እኔ እግዚአብሔር ይመስገናለው። ሙስሊሙም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ፈጣሪያችሁ ይጠብቃችሁ። እንዴት እንዴት ናችሁ እላለው። ብቅ ጥልቅ፣ ፈካ ደመቅ፣ ነጠፍ ጠሽ፣ ጠንቧ ብዬ ሀይሚን እና ብሮኬን ይዤላችሁ መጥቻ አለው ዛሬ ሀይሚና ብሮኬ፣ ብቅ ጥልቅ፣ ፈካ ደመቅ፣ ነጠፍ ጠሽ ብለው በቬሎ ብቅ ዝቅ ብለዋል ማለት ነው። እውነት በጣም ነው ደስ የሚሉት። እግዚአብሔር አምላክ ፍጻሜያቸውን ያሳምርላቸው። የሰው ልጅ ጅማሬው ሳይሆን ፍጻሜው ሲያምር ነው እና መልካም። እውነት ደስ የሚል ፍቅር ነው ያላቸው በጣም የሚያስቅ እና ማለት ነው። ማንም ተንኮለኛ ማሸነፍ ያቃተው ፍቅር ነው እና እግዚአብሔር አምላክ በመሀላችሁ ጣልቃ ይሁን። ቬሎ እና ሱፉ ማስታወቂያ ካልሆነ ማስታወቂያ እየሰራችሁ ካልሆነ እግዚአብሔር አምላክ እንደው የእውነት ያደርገውና በቃ ደጋፊዎቻችሁን ሁሉ ለማስደሰት ያብቃችሁ። መብርሃን ትጠብቃችሁ፣ በመንገዳችሁ ሁሉ እሷ ትከተላችሁ። እኔ እንጃ በጣም ነው የምታምሩት። ፍቅራችሁ ያስቀናል። ፍጻሜያችሁን ያሳምርላችሁ። በዛ ላይ ደግሞ ወንድ ወንድ የሆኑ ተከታዮች ናቸው ያሏችሁ፣ እና እነሱንም እንዲህ ለማስደሰት ያብቃችሁ።

ወንድ ልጅ እስከነቃ ጭሎ ይስጣችሁ። የዛሬ አመት የዛሬ አመት የማሞሽ እናት ለማለት እኛንም ያብቃን እላችኋለሁ። የአይሚና የብሩኪ ደጋፊዎች እንኳን ደስ አላችሁ ማለት ነው። እውነት በሆነ ግን እግዚአብሔርን እግዚአብሔር እንደ የእውነት ባደረገው። ምክንያቱም ሁለቱም በደንብ ይተዋወቃሉ። እሷም የመጀመሪያዋ እሱም የመጀመሪያው ነው። ከእሷ ውጭ ሴት የሚያውቅ አይመስለኝም። እሷም ከእሱ ውጭ ሴት የምታውቅ ወንድ ምታውቅ አይመስለኝም። እና ደህና ህይወት ደስ የሚል የፍቅር ጊዜ ያሳልፋሉ ብዬ ነው ማስበው። በቃ በህይወታቸው ማንም ንፋስ ያልገባበት ምቀኛ፣ ሸረኛ፣ የቀደመ ያጠረ ፍቅረኛ ምናምን የሌለባቸው ህይወታቸው የማይበጠበጥ ደስ የሚል ህይወት ይወጣቸዋል ብዬ አስባለሁ። ሀይሚና ቡራ በድጋሚ እንኳን ደስ አላቸው። የእውነት ሆኖ ብቻ ነው ማየት የምንፈልገው። እግዚአብሔር ፍጻሜያችሁን ያሳምርላችሁ፣ ጠላቶቻችሁን የያዝላችሁ፣ በክፉ የሚያያችሁ ሁለታችሁን ለማለያየት የሚያስቡ ምች መጋኛው ውቃቢ ፈጣሪ ከላያችሁ ላይ ያንሳላችሁ። እና በጣም ነው ደስ ያለኝ። ያው አንዳንዴ አያለውኝ ቋሚ ተከታይም አይደለሁም፣ ግን በቃ ደስ የሚል የሚያስቀና ፍቅር ነው ያላችሁ እና መብሩካሊ ብያለው። ከምንም በላይ ዛሬ ደጋፊዎቻችሁ ሞቅ ደመቅ ደቅ ብለው በሰርግ ሙዚቃ እንደሚያሸበርቁ ተስፋ አደርጋለው። ወረት የሌለው በቃ ወረት የሌለው ፍቅር ማለት ነው። የፈለገ ምቀኛ ወረኛ መተተኛ ተንኮለኛ ቢገባበት ማሸነፍና ምድር መስያቃተው እውነተኛ ፍቅር ነው እና መድኃኔዓለም በመሀላችሁ ይግባ። በቃ በልጅነት የተመሰረተ ፍቅር ደስ ይላል። በእውነት ነው የምላችሁ፣ ከመጀመሪያዬ ጋር ብሆን እያሉ ብዙ ሰዎች ይመኛሉ እና ይህንን እድል ማንም አላገኘም። ብዙ ከብዛት ጥቂቶች ናቸው ከመጀመሪያ ጋር የሚጸዱትና እግዚአብሔር አምላክ እናንተ ጋር ይሁን። እንወዳቸዋቸው።